በጣም ከቤት ወታለቻ አብርሃም ጋር ነገር እውነት እንደሆነ እንዲናገር ማለት ነው። እንደሰማቸው እንግዲህ ነፂ አዲስ አበባ መሄድ አለብኝ፣ አብርሽን ፊት ለፊት ማግኘት እፈልጋለሁ እያለች ትገኛለች። ጉዞዋንም ጀምራለች ማለት ነው። ኤፍሬምም እንግዲህ ከበድ ያለ ሚስጥር አውጥቷል። ስለ ነፂ እንዲሁም ስለ አብርሽ፣ ስለ ሩታ ብዙ ነገሮችን አውርቷል። በዛ ጉዳይ ላይ እንግዲህ ሀሳብ አስተያየት እንሰጥበታለን። ነፂ ደግሞ እንግዲህ አይዞሽ አይዞሽ ስትባልስ ሌላ ልቅ የሆነ የሚያስጠላ ነገር እያደረገች ነው የሚገኘው። እስኪ ሀሳብ አስተያየት እንሰጥበታለን። አብርሽ ይህንን ሁሉ ጊዜ የደበቀው ነገር ምንድን ነው? ኤፍሬምስ በዚህ ልክ ተናዶ ተቆጥቶ ሩታን ተናግሯት አያቅም ነበር። ተበሳጭቶባት አያቅም ነበር። ቢጣሉ እንኳን በመሀል ገብቶ ለማስታረቅ እንጂ እንዲህ ቁርጥ ያለ ውሳኔ በቃ የራሱ ጉዳይ ብሎ የራሷ ጉዳይ ብሎ ተናግሮ አንድ ቀን አላቅ። የእውነት ማለት ከዚህ በፊት ያው እንደምታውቁት በጣም ትልቁን ዋጋ የከፈሉት ለአብርሽና ለሩታ ፍቅር መሳካት እዚህ ደረጃ እንዲደርሱ ያደረጓቸው ሀይሜ ኤፍሬም፣ በተለይ ደግሞ ሙቢ በቃ መቼም የማይረሳ ልጅ ነው እና እነሱ ነበሩ የእውነት ለመናገር ብዙ ታግለዋል ለፍቅራቸው ብዙ ነገር ብዙ ዋጋ ከፍለዋልና ያን ዋጋ የከፈለለት ፍቅር እንግዲህ ዛሬ ላይ ግን በቃ ሩታ መሄድ ከፈለገች ትሂድ። ትዳር ተለማምጦ ኑሮ የለም። በቃ አብረሽም ለአብረሽም ከባድ ማስጠንቀቂያ ነው የሰጠው። እስኪ አጠቃላይ እንግዲህ ቪዲዮን አይቸዋለሁ፣ በደንብ እናወራበታለን፣ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁልኝ ውዴ ቻናል የቤተሰቦች ብያላችሁ፣ በሰላማችሁ ይብዛ። ቪዲዮን እባካችሁ ባካችሁ እስከ መጨረሻው ሳታዩ ምንም አይነት ሀሳብ አሴት ኮሜንት አትጻፉልኝ እባካችሁ ለማለት እወዳለሁኝ። እንግዲህ አብረሽና ሩታ በጣም እጅግ በጣም የሚያስጠላ ነገር ውስጥ እየገቡ እየተካረሩ እየተካረሩ መጠዋል እኔ ሀሳብ ከመጀመሪያም ሰጥ ጀምሮ አብረሽ የዋሸ ነገር እንዳለ እየተናገርኩኝ ነው፣ ግን የራሱም የሆነ እውነት እንዳለው እሱና ነፂ ያልተግባቡበት እንዳለ ነፂ ውሸት ነው ብላ ያሰበችው ነገር አለ። እሱ ደግሞ እውነት ነው ብሎ የያዘው ነገር ሊኖር ይችላል፣ ወይም ደግሞ እሱ ውሸት ነው ብሎ ያሰበውን ነገር እሷ እውነት ነው ብላ ይዘው ሊሆን ይችላል። እና ይህንን ነገር ወጠ በአንተ ምክንያት እያለቀሰች ስለሆነ መልስ ወጥተ የመስጠት ግዴታ አለብ ብዬ አብርሽን ሰሞኑን ሰወቅሰው ሰንብቻለሁ፣ ተናግሬያለሁ ማለት ነው። እና ኤፍሬምም ደግሞ የወቀስኩበት ምክንያት ሩታን መሄድ ትችላለች፣ በቃ ተው አትሄድ፣ ለምን አትሄጂ ትላታለህ፣ ለምን እንትን ለማመጣት አለ፣ ለምን በቃ አንተ አቧወራን እንደ በቃ የራስን ውሳኔ ወስን፣ እሷ ምንድን ነው ሁሌ የምትን ለማመጣት ሲል፣ እኔም ለምን እንደዛ ትላለህ፣ በባለ ትዳሩ ህይወት ውስጥ ገብተህ ለምን በዚህ ልክ ሩታ ላይ እንዴት ተቀየርክባት? ብዙዎቹ እንደውም ስታረግዝ ነው ወይ ያኔ በፍቅር አብረው እያሉ ምንም ያላልክ ልጅ አብረን ለማስማማት ለማስታረቅ ስትጥር የነበርክ ልጅ፣ ዛሬ ላይ ማርገዟን አይተህ የትማትሄድን ብለህ መጥፎ ቃል ለምን ትናገራታለህ? ወይም ደግሞ አብርሽን በቃ እንደ ጀግና ጀግና እንዲያጫውተው ሩታ ላይ እንዴት ትላለህ ብለን ብዙዎቻችን ወቅሰነው ነበረ። እንግዲህ ለዛ ምላሽ የሚሆን ቪዲዮ ዛሬ ላይ ሰርቷል። ትናንትና ምን ስለ ኤፍሬም ተናግሬ ነበር። ይሄ ልጅ ምናልባት እንደዚህ የተናገረበት መንገድ አንደኛ ወይ ሩታ በቃ ጥቅም፣ አንዳንዴ የሆኑ ሰዎች አብረው እያሉ ምንም በቃ ጥቅማቸው ዋጋቸው አይገባቸውም፣ ግን አንዴ ሆነ ለአንድ ቀን ለአንድ ሰዓት ለሆነ ሰዓት ለሆነ ደቂቃ ራሱ ዞር ሲሉ ከፊታችሁ ያ ሰው ምን ያህል ለእኛ አስፈላጊ እንደሆነ ጥቅሙ ይገባናል። እና ምናልባት ያንን እንድታይ ቆም ብላ እንድታስብ ሊሆን ይችላል ብዬ ሀሳብ አስተያየት ሰጥቼ ነበር። ዛሬ ደግሞ የዛ በተለየ ሌላ ነገር ነው ይዤ የመጣሁት። እና በጣም በጣም በሩታ ላይ በጣም ወስኗል፣ በቃ ቆርጧል። ምንም አይነት በቃ ልመና አትሂጅ ማለት ምንም በቃ አልፈለግም ኤፍሬም ማለት ነው። እና እንግዲህ ከባድ የሚያውቀው ነገር እንዳለ ነው የተናገረው። አቤል ጋም በጣም አለመግባባት ተፈጥሮ ነበር። አንተ በቃ እንደዚህ ታደርጋለህ፣ የደበክለት ነገር አለ ለወንድም ምናምን ብሎ ኤፍሬም እንትና አቤልም ተናግሮት ነበር ለአቤልም ደግሞ አያገባህም አንተ ነህ የገባ በመሃላችን፣ ከአንተ ጋር መጨቃጨቅ ስላልፈለግኩ ነው አንድ ነገር ከዚህ በኋላ እንዳትናገረኝ ብሎ ኤፍሬምንም እንትና ንአቤልንም ተናግሮታል ማለት ነው። ብቻ ከባድ ውጥንቅጥ ውስጥ ገብተዋል። ስለ ሩታም አውሮታል ስለ አብርሽም አውሮታል። ሩታና አብርሽ እንግዲህ ሩታ መረጋጋት ይሻላታል ብዬ ተናግሬያለሁ። አንድ ነገር ልናገር የምችለው ነገር የምፈልገው ነገር ምንድን ነው? ቤተሰቧ ጋር ብትሄድ እግዚአብሔርን ብዬ ነገራችኋለሁ፣ ልትቀበላት ትችላለች ለአንድ ቀን ለሁለት ቀን። ከዛ ውጪ በምንም ተአምር ማለት ነው፣ በአሽሙር እየተወጋች አሽሙር ቃል እየተወረወረባት ከባድ ህይወት ነው የምትኖረው። ለራሷም ሰላም አይኖሯትም፣ ለልጇም ሰላም አይኖረውም። በጣም ከባድ ነው። እች ልጅ ያለፈ ህይወት ነው፣ ያለፈ ታሪክ ነው። ማስተካከል፣ መረጋጋት፣ ጊዜ መውሰድ አለባት። አሁን ሩታ ቡግ ቡግ ቡግ ግፍል ግፍል እያለች ነው። በእርግጥ ምክንያት አላት። እረዳት አለው ነፍሰ ጡርናት አብርሽ ብዙ መንገድ ሶስት ሶስት ጥፋቶች ምናምን አግኝታበታለች። አሁንም ደግሞ በቃ ምንም ልታምነው አልቻለችም እና ከባድ ነው ምንም የማመን እንትን ፍላጎትም የላት። አብርሽም በየትኛውም በኩል ብሎ ሊያስረዳት አልቻለም። እና እሱ የእሱ ዝምታ ነው ይሄን ነገር ሁሉ እያከረረው ይሄድ አሁን የላችሁ ኤፍሬም፣ እና ሩታም በጣም ነው ያዘነችበት። በነገራችን ላይ ሩታ ማለት ነው፣ በጣም ነው ያዘነችበት በኤፍሬም በተናገረው ንግግር፣ ተው አትሄድ ምናምን ብሎ በቃ ቁርጥ አድርጎ ውስን አድርጎ ሲናገር እና እንግዲህ እኔ የገባኝ ነገር ኤፍሬም የሚያውቀው ነገር አለ በነፂ በእርግጥ ወንድሙ ነው እንዴት አያውቅም? እንዴ በደንብ ነው የሚያውቀው እያንዳንዱን ነገሩ እያንዳንዱ እርምጃውን፣ እያንዳንዱ ወሬ፣ ሁሉን ነገር ያውቃል። እና የሆነ የሚያውቀው ነገር አለ። ይሄ በዚህ ልክ ተናዶ ተበሳጭቶ የእውነት አንዳንዴ የሆነ ሰው በቃ ችሎ ችሎ ችሎ ችሎ ግንፍል ብሎ የሚወጣበት አይነት አሁን ኤፍሬም ላይ የተረዳውበት ነገር እሱን ነው። አብርሽ ጋር እውነት አለ ሩታ ደግሞ ያንን ነገር ለመቀበል ለማመንም ለመስማት ምንም ፍላጎት የላትም፣ እና በዛ ምክንያት በጣም የተናደደ ይመስለኛል። ነጻነትን በደንብ አቃታለሁ ነው ያለው። ነፂን በደንብ በደንብ አቃታለሁ እና ውሸታን እንደሆነ ነው በአጭሩ እየተናገር የሚገኘውና ና እኔም ተናግረል አብርሽ እውነት ሊኖሩ ይችላል፣ ግንስ እሷ ወጣ እንዲያርጎኛል ብላ ተናግራለች አይደል? እሱም ወጦ መልስ የመስጠት ግዴታ አለበት። አንደኛ ለእሷ ከእሷ ጋር ቁጭ ብሎ መነጋገር ያለበት መጨረስ ያለበት መዝጋት ያለበት ነገር አለ። ሁለተኛ ደግሞ ተመልካች እዚህ ጋር ስሙን እያጠፋ ነው። ስለዚህ ለስሙን መናገር አለበት፣ ለሩታ። ከምንም ከማንም በፊት ደግሞ ለሩታ ማሳመን አለበት ይህንን ነገር በግልጽ ከሀስከፈ የተፈጠረውን ነገር፣ የምለያየታቸውን ምክንያት ምን እንደተፈጠረ፣ ከዛ ከተለያዩ በኋላ ድጋሚ ለምን እንዳወራት ሁሉን ነገር ሩታ በተረጋጋ ሁኔታ። በእርግጥ የሩታ አነጋገርም አብርሽን እንዲረጋጋ አላደረገውም፣ የአብርሽ አነጋገርም ሩታን እንድትረጋጋ አላደረጋትም። በዛ መሀል ቤቱ ተበጠበጠ። በቃ በአንድ እግሩ ቆመና ኤፍሬምም ጣልቃ ገባ እና በጣም ከባድ ነገር ነው። አሁንም አብርሽ እውነት እንዳለህ እናውቃለን፣ ግን እውነታውን እስካልተናገርክ ድረስ እኛ ሀሳብ የምንሰጠው አስተየት የምንሰጠው በተናገርከው ንግግርና ዩቲብ ላይ በተለቀቀው ቪዲዮ ነው እና ሩታ ባለችበት ሁኔታና ነፂ ባሉበት ሁኔታ ነው ሁኔታቸውን እያየ ነው። እንደ ሰው ነው የምንፈርደው፣ እንደ ሰው ነው ሀሳብ የምንሰጠው። የሚዲያ ነው ወደ ሚዲያ ነው፣ ሌላ ነገር የለም። ነፂ ደግሞ እንግዲህ በጣም እንትን አለች፣ አበዛችሁም የሆነ ማለት አይዞሽ አይዞሽ አይዞሽ ስትባል የሆነ የሆነ ልክ አጣች። ሰው እያስፈራራኝ ነው ምናምን ሲጀመር፣ ሰው እውነት ለመናገር ብዙ ነገር ይላል። ሚዲያ ላይ እስከወጣሽ ድረስ ምንም ጥሩ ነገር ብቻ ትጠብቂ። በጣም ያለ ምክንያት ሰው እንደሚወድሽ ሁሉ ያለ ምክንያት የሚጠላሽ ሰውም ይኖራል። ወይም ደግሞ ዝም ብሎ ከመሬት ተነስቶ ሊወድሽ ይችላል። ዝም ብሎ ከመሬት ተነስቶ ደግሞ የሚጠላሽ ሰው ይኖራል። ሁሉንም ሰው ማስደሰት አትችይም። ሁሉም ሰው በአንቺ ደስተኛ ሊሆንም አይችልም። በቃ የሆነ ግማሹ ይወድሻል፣ ግማሹ የሚጠላሽ ሰዋል አለ። ባጭሩ ይሄ ነው። አስፈራሩኝ፣ ዛቱብኝ፣ ምናምን ምናምን ለምትይው ምንም አያመጡም ዛቱብሽም አልዛቱብሽም እውነት አለኝ ብለሽ ከተቀመሽ አርፈሽ ተቀመጭ። አንቺ መናገር ያለብሽን ነገር ተናግረሻል። ማውጣት ያለብሽን ነገር አውጥተሻል። እሱ ባለ ትዳር ወንድ ነው። አሁን ላይ የልጅ አባት ሊሆን ትዳሩን እየጠበቀ ነው። ገና ለገና ሮታ ከቤት ወጣች በቃ በትናንትናው ቪዲዮ እና እኔ አዲስ አበባ መሄድ አለብኝ አብርሽን ማግኘት አለብኝ ምናምን ስትል በጣም ነው ሳቄ የመጣው። ሮታ መሽቶ ከቤት ወጣች ሲጀመር፣ እኔ ሮታን ልመክራት የምችለው ነገር እች ልጅ ባለ ትዳር ናታ ልክ እንደ የሆነ እንደ ቤት ሰራተኛ እግዚአብሔርን የምር የልንገራችሁ እንደ ቤት ሰራተኛ የሆነ ችግር በተፈጠረ ቁጥር ሊሄድ ነው ይሄዳለሁ፣ በቃ እንዲዳለሁ ምናምን ብላ የሆነ ሻንጧን ይዛ የምትወጣበት ጊዜ አጋጥሞ ማየ አይቼ ነው። አንቺ እኮ የቤት ሰራተኛ እኮ አይደለሽም የቤት መቤት እኮ ነሽ። በቃ ቀለበት አስሮልሻል፣ ሚስቱ አድርጎሻል፣ ባለትዳር ናችሁ፣ ልጅ አርግዘሻል አይደል? ቤቱ እኮ የአንቺም ቤት ነው አይደለም። የት ነው ጥለሽው የምትሄጁ? ቤትሽን የት ያስቀመጥሽውን ቤት ነው? አሁን ትናንትና ቤተሰቦችሽን ጥለሽ መጥሻል። አዎ ይሄ የተጻፈልን ነገር ነው። በቃ እናድጋለን፣ እንወለዳለን፣ እናድጋለን፣ ከዛ ደግሞ የራሳችን ትዳር ይዘን የራሳችን ቤተሰብ መስርተን እንኖራለን፣ ከቤተሰቦቻችን እንለያለን። አንችም ቤተሰቦች በቃችሁኝ። እንደውም ገና እድሜሽ ራሱ ለትዳር ለፍቅር ሳይደርስ ቤተሰቦችሽን ጥለሽ ወጠሽ ይደሻል አደለ ፍቅር ሩታ። ስለዚህ ዛሬ ላይ ትዳር ይዘሽ ጎጆ ይዘሽ ቤት ይዘሽ እየተቀመጥሽ የሚያምር ቤት ውስጥ እየተቀመጥሽ ሊሄድ ነው ይሄዳለሁ፣ በቃ እንደዚህ ነው ምናምን ብላ ሻንጧን ይዛ ስትነሳ እኔ በጣም ነው የምስቀው። እግዚአብሔር ለሆነ ሳምንት በቃ የቤት ሰራተኝነት ተመላለሽ የምሰራ ወይም ደግሞ የቤት ሰራተኝነቱን አቆይታ ከዛ በቃ አልስማማት አልመቻት ሲል ሊሄድ ነው የምትል አይነት ነገር ነው። እንዴ! ይሄ እኮ ያንቺ ቤት ነው። መውጣት አትችም። ቤትሽ ቁጭ በይ። መውጣት ካለበት ይውጣሱ። እንዴ ቤቷ አልጠበባችሁ ገና ለጊዜያዊ ችግር ብለሽ ለሚፈታ ለዛውም፣ ገና ምኑም ነገር ላልታወቀ፣ በቃ ቁርጥ ያለ ነገር በቃ አብረሽ ሲማግጥ አይቸዋለሁ ብለሽ እንኳን ያልጨከንሽበት፣ ያልቆረጠ ሀሳብ ያልቆረጠ ውሳኔ አይተሽ በዚህ ልክ ወስነች፣ እሄዳለሁ እናቴ ጋር ቤተሰቦች ጋር። ማነው የሚቀበልሽ? እስኪ ሂጂና ከተቀበሉሽ እኔ እቀጣለሁ። እንደው እስኪ ስቀው። ከተቀበሏት ለአንድ ሳምንት አንድ ወር አብሯት ሊሆን ይችላል። ከዛ በኋላ ሆዷ እየገፋ ሲሄድ ልጅ ከወለደች በኋላ ማራሶ እግዚአብሔርን ብዙ ነገር ትባላለች። ያኔ መከራዋን ስታይ ያኔ ስታለቅስ፣ እኔ በጣም ከባድ ነው። እና ሩታ ተረጋጊ፣ በቃ በጣም አካባዳችሁት፣ ነገሩን አዙረው ዙሩን አከረራችሁት። አብርሽ እስኪ ነግርሽ ጠብቂ፣ ታገሺ። ይህን ነው ልል የምችለው። ነፂ ደግሞ ምልውን ብለሽ ነው አሁን አዲስ አበባ ድረስ እሱን ለማግኘት ምናም ብለሽ ሪ ብለሽ ምናም የምትሄጁ። እሱ ባለትዳር ነው። ገና አልተፋታም። ሲጀመር ሩታና አብርሽ መቼም መቼም ሊለያዩ አይችሉም። ፈጣሪ ነው ያገናኛቸው። ፈጣሪ ነው በቃ የመጨረሻ እቺ ነች ብሎ የሰጠው በቃ። የመርቆ እሷ ራሱ ካለችበት ፈልገው ቤተሰቦቿን፣ ጓደኞቿን፣ የሀገሩን ሰው ሁሉ አልሰማን ብላ ብዙ ድንጋይ ብዙ ስድብ እየተወረወረባት ሂዳ ራሷ የፍቅር ጥያቄ አቅርባለት አብረው ሆና አብረው እየኖረች ነው ያለችው። እና ሩታን ስሟን ባጠሪያት እኔ ደስ ይለኛል። ይቅርታ አድርጊልኝና ማለት ነው ነፂ፣ ሩታ ብለሽ እንደው ስም ስትጠሪ ታናድጅኛለች፣ ታበሳጭኛለች። የታቅሻለች እሷ አታውቂያትም፣ አታውቅሽም አይደል? ምንድነው በዚህ ልክ ሩታ ሩታ ሩታ ስለሄደች ሩታ እንደዚህ ሰራ ሩታ ምንም ከእሷ ጋር አብርሽ ነው የጎዳሽ። ከአብርሽ ጋር ነው ፍቅር ጀምረሽ የነበረው። ከአብርሽ ጋር ነው ሕይወት የነበረሽ። አብርሽ ነው በድሎኛል ያልሽው። አብርሽ ነው አስቀይሞኛል ያልሽው። እውነታውን የምፈልገው ከአብርሽ ነው ብለሻል። ስለዚህ መጠየቅም ያለብሽ፣ ማውራትም ያለብሽ አብርሽን እንጂ ሩታም በዚህ ልክ ቃል ራሱ አውጥተሽ መጥራት የለብሽም። እና አዲስ አበባ ምን ልሆን በቃ አብርሽ ሚዲያ ላይ ተናግረሻል፣ ሚዲያ ሰው አውቆልሻል፣ ህመምሽን ተረድቶሻል። ብዙ ሰው በቃ ይዞች ነፂ አብርሽ እንደዚህ አድርጓታል፣ በድሏታል ብሎ አምኖልሻል። ባጭሩ አምኖልሻል። መቶ በመቶ አብርሽ ጥፋተኛ እንደሆነ አምኖ ተቀብሎልሻል፣ አይደለ? ቢያንስ ግማሹ ሰው እንኳን ቢሆን ማለት ነው። ይሄ ከሆነ ሌላ ምን ፈልገሽ ነው? ምን ፈለጋ ነው የምትሄጂው? አብርሽ እውነት አለኝ ካለ አንቺ ያለሽበት ቦታ ይምጣ እመጣለሁ ብሏል። እንደውም እሱ ቡታጅራ ይሄዳለሁ ብሎ ነበር አይደለም አንተ አሁን ቀድሜ አዲስ አበባ እሄዳለሁ፣ ቤቱን አፈላልጌ እፈልጌ፣ ደግሞ አብሯት የሚያሽቃብጡ ወንዶች አሉ እንዴ? ወይኔ! ሲዘጉ ሲያስጠሉ፣ ምንድነው ይሄን ያህል ማለት። የሆነ ያዙ፣ ይልቀቁኛልሽ። ይቅርታ አድርጊልኝና ማለት ነው፣ ነፂ፣ እኔ ደግፌሻለሁ፣ እውነት እንዳለች ተረድቼሻለሁ። ግን በዚህ ልክ ደግሞ ባለትዳር ወንድ ተከትዬ እሄዳለሁ ምናምን፣ እንደዚህ እላለሁ፣ በቃ እንደዚያ ያደርጋለሁ። ሩታ ቤት ወጣለች ምናምን፣ እሷም መውጣቷ አልመውጣቷ በምናወቅሽ ስትጀምር፣ አትወጣም የራሷ ቤት አይደል እንዴ? ራሷ አፈር ደም ለብሳ አፈር ደም ግጣ ነው ምንድን ነው የሚባለው? አፈር ጭቃ በልታ ነው ይህንን ቤት የሰራችው፣ እኩል ከአብርሽ ጋር መኖር የጀመረችው፣ አብርሽን የለወጠችው የቀየረችው፣ እሷ የተቀየረችው የተለወጡት አንድ ላይ ያሰርተው ነው። የራሷን ቤት ትታ የት እንድትሄድ ነው የፈለግሽው? የእሷ መሄድም አለመሄድም አንቺ ምን አስጨነቀሽ? በዚህ ልክ ወይም ደግሞ ስለሷ ምን አስወራሽ? አንዳንዴ ግን በጣም ከባድ ነው። አይዞሽ አይዞሽ ስትባል በጣም በቃ የሆነ መስመር ሳተች። ሰው እያስፈራራይ ነው። ማንም ምንም አያመጣም። ቁጭ በይ እስኪ ምን ምን ያደርጉሻል? ሊያወሩብሽ ይችላሉ ሊዝቱብሽ ይችላሉ በቃላት ከዛ ውጭ ከቤትሽ መጠው የሚናገሩሽ፣ ምን ቢልሽ ምንም አያመጡም። እንደዛ ብለሽ መቀመጥ ስትቺ አብረሽ ጋር ጭራሽ አዲስ አበባ ሄዳለሁ ብለሽ ነገሩን ሁሉ አካረሿል። የሆነ ሌላ ታሪክ ነው። እና ነፂ እውነት ያው የዋሸሽው ነገርም እንዳለ ይገምታሉ የሆነ ነገር መቶ በመቶ በእርግጥ እኔ የዋሸችሁ ብዬ የማስበው አንድ ነገር ልንገራችሁ። ነፂ እስከዛሬ ብዙ ጊዜዋን ስትታመም ኖራለች፣ ወይም ደግሞ በጣም በቃ አብርሽ እንደጎዳት ምናምን ታውቃለች። አንደኛ ይሄን ሁሉ ጊዜ ቪዲዮ ሲሰራ እኔ ያልገባኝ ነገር ነው። ሶሻል ሚዲያ ጭራሻ ትጠቀምም ነበር እሷ እንኳን የሆነ ባታዬ እንኳን ሌሎች ጓደኞቹ አብረው በፍቅራቸው አብረው ጓደኛ ሆነው የነበሩ ሲዋደዱ ሲፋቀሩ አብረው በፍቅር ጊዜ ሲያሳልፉ ምናምን ያዩ የእነሱን ፍቅር የእነሱን መዋደድ ያየ ሰው። የአብርሽ እና ሩታ ቪዲዮ እዚህ መአት ቪዲዮ እየተለቀቀ እንዴት ዝም ብላ የች አስቻላት አልኩኝ። በቃ ይህንን ነገር ልናገር የምችለውና፣ ሌላ ደግሞ እች ልጅ የሚያውቃት ሰው የለም። ሚዲያ ላይ በፎቶ መጣ ልትሆን ትችላለች። በፎቶ መጣ አይተናት አለ። እኔ አይቻታለሁ በፊት ነው ያዩት። ይህን ፎቶ ከአብርሽ ጋር ማለት ነው እና ድንገት ተነስቶ ማን ነው ሊያስፈራራት ሊዝትባት የቻለው? ማለት ያ ሁሉ ጊዜ ማትታዋቂ አይደለችም፣ ምናም አንድ አሁኑ ቢሆን ብዙ ሰው ዝም በይ አፍሽን ዝጊ ምናምን የሚል ሰው ይኖራል። አብርሽና ሩታ እንዲለያዩ የማይፈልጉ ሰዎች ሊዝቱባት ወይ ደግሞ ሊያስፈራሯት ወይ ደግሞ ውሸትሽን ነው የተናገርሽው ሊሏት ይችላሉ። ግን እስከ ዛሬ ታዲያ ያልተናገረች ሰው አሁን መቼ ማን ነው እንደዚህ ያስፈራራሽ? ይሄን ነገር መናገር ፈልገሽ ጊዜው ደረሰ። በቃ የሱ ስኬት አናዶሻል። የሱ ስኬት አበሳጭቶሻል። ከሩታ ጋር የእውነትም መሆኑን ስታውቂ በጣም በቃ እንደ ለወይ እንደሌላው በቃ ድራማ እየሰሩ ነበር የመሰለሽ እኔ ገርመኛለ። እኔ ብቻ ተናዳለች። በቃ ለምን ከኔ ጋር በሩታ ቦታ እኔ ነበር መሆን የነበረብኝ ብለሽ አስበሽ ሊሆን ይችላል። አዎ ምክንያቱም ከድምፁ እንደተሰማ እንደሰማ ነው አብርሽ እንደተናገረው በጣም እንደሚወድሽ እንደሚያፈቅርሽ በቃ ህይወትሽ ህይወትን ሙሉ ዘላለሙን ከእሱ ጋር በቃ እንደሚያኖርሽ ምናምን ነበረ ግን ያ በቃ አለፈ። ያለፈ ታሪክ ነው ነጽዬ፣ ባለፈ ነገር ሳይሆን አሁን ላይ ባለው ነገር ብታወሪ ደስ ይለኛል። እና ሩታን በጨረሽ ባትና የራሷ ብዙ ችግሮች አሉባት። ብዙ ነገሮችን እያሳለፈች ነው የምትገኘውና በጣም ከባድ ነገሮች እየተፈጠሩ ነው። ሰሞኑን በጣም የሚያስጠላ ነገር። ለማንኛውም እንግዲህ ሁሉ ነገር የጊዜ ጉዳይ ነው እንጂ ሁሉ ነገር ይፈታል። አብርሽም እንግዲህ ዝምታውን ሰብሮ እውነታውን ተናግሮ አውጥቶ፣ ነፂም ወደምትሄድበት ሄዳ አብርሽና ሩታ ሰላማዊ ህይወት እንደሚኖሩ ትልቅ ተስፋ አለኝ። እስኪ እናንተን ሀሳብ አስተያየትም አስቀምጦ፣ ኤፍሬም በዚህ ልክ ተናዶ ተበሳጭቶ ይህንን መልስ መስጠት ነበረበት ወይስ አልነበረበትም? ይህንን ያለበት ምክንያት እውነት አለው አብርሽና ነፂ ማር የተፈጠረው ነገር እውነታውን ስለሚያውቅ ነው ወይስ ደግሞ እንዲሁ በቃ ለወንድሙ አድልቶ ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየት ስጡ። ነፂስ አዲስ አበባ መሄዷ ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? እኔ ትክክል አይደለም ብዬ ነው የማስበው። በቃ አብርሽ መናገር ያለበትን ይናገር፣ ይናገራል። መልስ መስጠት አለበት። ሁላችንም እንጠብቀዋለን መልሱን። ግን እሱ አዲስ አበባ ድረስ ፈልገው መሄዱ ትክክል አይደለም ብዬ ነው የማስበው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰላም አብሹልኝ።